ልባዊ ሰላምታችን በእያላችሁበት ቦታ ይድረስን ከብላክ ላይን ሚዲያ ተስፋዬ ወልደ ስላሴ ነኝ። ልዩ መግለጫ ይዘንላችሁ መጥተናል። እንግዲህ ሰሞኑን እንደተከታተላችሁት በአማራ ፋኖ ህዝባዊ ድርጅት ወይም አፋድ ስር የሚንቀሳቀሱ የተወሰኑ ኃይሎች ለስርዓቱ እጅ መስጠታቸው ይታወቃል። ከነዚህ መካከል አንደኛው ጸዳሉ ደሴ እንደሆነ በሚዲያዎች ሰምተናል። እንግዲህ ዛሬ ላይ እየወጡ ያሉ መረጃዎች እንደሚያመለክቱት በጸዳሉ ዙሪያ ይንቀሳቀሱ የነበሩ ሌሎች ተጨማሪ ኃይሎች ለስርዓቱ እጅ እየሰጡ እንደሆነ ሰምተናል። ከእነዚህም መካከል አንዱ አማኑኤል ሞላ የተባለ ግለሰብ ትናንት ማምሻውን ለአብይ አህመድ ጀሌዎች እጅ መስጠቱን መረጃ አግኝተናል። የስርዓቱ የሳይበር ሚዲያ ካድሬዎችም መረጃውን ለማስተጋባት በዝግጅት ላይ ይገኛሉ። እንግዲህ አማኑኤል ሞላም በሚዲያ ደረጃ ወጥቶ መግለጫ ይሰጣል እየተባለ ነው። እንግዲህ ሊሰሩ ያሰቡት ፖለቲካ ምንድን ነው? አማኑኤል ሞላ በአማራ ፋኖ ብሔራዊ ኃይል ስር በአማራ ፋኖ በጎጃም ባህር ዳር ብርጌድ አካባቢ ወይም ባህር ዳር ዙሪያ የሚንቀሳቀስ የጎጃም ቀጠና ፋኖ እንደሆነ አድርጎ ፕሮፓጋንዳ ለመስራት እየተዘጋጁ መሆኑን ነው መረጃ ያገኘ ነው። ከዚህ ጋር በተያያዘ በአማራ ፋኖ ብሔራዊ ኃይል የአማራ ፋኖ በጎጃም ወታደራዊ መምሪያ አማካሪ ኢንጂነር ፋኖ ማንችሎት እሱ ባለው ጋራ ቆይታ አድርገናል። ከዚሁም በተጨማሪ ፋኖ ጸዳሉ ጋር በተያያዘ ሌላ ተጨማሪ መረጃ ይዘን መጠናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አመሰግናለሁ። ኢንጂነር ፋኖ ማንችሎት እሱ ባለው እነ አማኑኤል ሞላ ለብልጽግና እጅ ሊሰጡ ነው የሚሉ መረጃዎች እየወጡ ነው። በእርግጥም እነ አማኑኤል በአማራ ፋኖ ብሔራዊ ኃይል የአማራ ፋኖ በጎጃም ስር የባህር ዳር ብርጌድ አባላት ነበሩ ማለት ይቻላል። በተለይ ባለፉት ሀያ ወራት የፋኖን እንቅስቃሴ በቅርብ እንደሚከታተል አንድ ሰው ለባህር ዳር ብርጌድም በጣም በቅርብ ርቀት እያንዳንዱን እንቅስቃሴያችሁን ለሚያቅሰው ይባብ አካባቢ የሚሰሩ የነበሩ አንዳንድ ሕገወጥ ነገሮችን አውቃለሁ። በተለይ ሶሻል ሚዲያው አካባቢ በእናንተ ጉዳይ መረጃዎች ይሰጥ ስለነበር የተለያዩ ስሞታዎች፣ አቤቱታዎች ከባህር ዳር ይመጡልኝ ነበረ፣ ከእነ አማኑኤል ሞላ ጋር በተያያዘ እና ምንድን ያለው ነገር እንደው በትክክል ጎጃም ቀጠና ውስጥ ነበሩ ማለት ይቻላል። ማንች እነ አማኑኤል ሞላ አማኑኤል ሞላ የአማራ ፋኖ በጎጃም የባህር ዳር ብርጌድ አንደኛ ክፍለ ጦር የአማራ ፋኖ ጎጃም አንደኛ ክፍለ ጦር በአዳር ብርጌድ ውስጥ አባል ነው የነበረው። ይህ ግን የአባልነት ጊዜው መቼ ነው ከተባለ ትግሉን በይፋ ወይም ደግሞ ይሄ የትጥቅ ትግል በጋድ መንቀሳቀስ ከጀመርንበት ሐምሌ ሀያ አምስት ሁለት ሺ አስራ አምስት ዓመተ ምሕረት ጀምሮ በነበረው የስድስት ወር ቆይታ ውስጥ ካልሆነ በስተቀር አማኑኤል ሞላ እንደ ቀጠነ ጎጃምን እንደ ብርጌድ ባህር ዳር ብርጌድን ለቆ አጎራባች ወደ ሆነው የጎጃም ቀጠና ደቡብ ጎንደር ልዩ ቦታው ከላይ ጋይንት እስከ ደብረ ታቦር ጫፍ ድረስ ሲንቀሳቀስ እናውቀዋለን። ከዛ ውጭ አማኑኤል ሞላ ላለፉት አንድ አመት በቀጠና ትስስርም አይደለም በቀጠናችን ባሉት የፋኖ አመራሩም ሆነ የፋኖ ዝርዝር ውስጥ ባለፉት አንድ አመት ውስጥ በቀጠና ትስስር ጉዳዮች እንኳን ለመወየትም ለመነጋገር የሚያበቀንም ጉዳይ አልነበረ። ያው ዛሬ ላይ አማኑኤል ሞላ እጅ እንደሰጠ ሰምተናል። ምናልባት ከአማኑኤል ሞላ እጅ መስጠት ጋር በተያያዘ የጠላት ወይም ደግሞ ያገዛዙ ስርዓት አላስፈላጊ የሆነ ፕሮፓጋንዳ ወይም ደግሞ የብሽሽቅ አይነት ፕሮፓጋንዳ ለመስራት የአማራ ፋኖ በጎጃምም እንደዚህ አይነት አባላቶች እጅ ሰጥቶኛል የሚል ተራ ፉክክር እና አጀንዳ ውስጥ ለመግባት አማኑኤል ሞላን በባህር ዳር ብርጌድ ስም እጅ ለማሰልጠት ተሞክሯል። በተጨባጭ በዚህ ሰዓት አማኑኤል ሞላ እጅ ሰጥቶ የባህር ዳር የአገዛዙ አካሎች እስረኛ ሆኖ ይገኛል እና ይህን ያለው ሁኔታ የእኛ ባል አይደለም። ከአንድ አመት በላይ ከእኛ ጋር አልነበረም ማለት ይቻላል። ማንችሎት ለአድማጭ ተመልካቹ ግልጽ መሆን ያለበት አንድ ጥያቄ አለ። ቀደም ብዬ ለማንሳት ሞክሬያለሁ እና አማኑኤል ሞላ ለስድስት ወራት በተለይ 2015 ሐምሌ ጀምሮ ቀደም ብለህ እንደጠቀስከው ይንቀሳቀሱበት የነበረው ባህር ዳር በይባብ የሚባለው አካባቢ ነውና ብዙ ቅሬታዎች፣ ብዙ ስሞታዎች ይመጡልኝ ነበር፤ ሶሻል ሚዲያው አካባቢ ባለሀብቶች ጋር በተያያዘ መጋዘን ላይ የተቀመጠ የባለሀብት መሳሪያ መዝረፍ ጋር በተያያዘ እና ለምንድን ነው ከአማራ ፋኖ በጎጃም ባህር ዳር ብርጌድ ወጥተው ከላይጋይንት እስከ ደብረ ታቦር አካባቢ ወዳለው ቀጠና የሄዱ እንዴ ነበረ? በትክክል የፋኖን ስራ ጠብቀው የሚታገሉ ታጋዮች ነበሩ ወይ? የሄዱበትስ ምክንያት ምንድን ነው? አይ እንደሚታወቀው የቀጠናችን ውስጥ አሁን የአማራፋኖ ብሔራዊ ኃይል አንድ አካል የሆነው የአማራ ፋኖ በጎጃም በቀጠናችን ውስጥ የሚደረግ ትግል በጥብቅ መርህ በጥብቅ ዲስፕሊን የሚመራ ተቋም ነው ያለና ከዚህ ጋር በተያያዘ ባህርዳር ብርጌድ በነበረበት ሰዓት አማኑኤል ሞላ አንዳንዴ የሻለቃ መሪ ሳይሆን፣ ራሱን የሻለቃ አዛዥ አድርጎ ማህበራዊ ሚዲያ ላይ በማስተዋወቅ መርህ ይጥሳል። ከዚያ ከፍ ሲል ዘረፋ ላይ ለምሳሌ ከአሁን በፊት የካሎስ ቤሪካ ካምፕ እንትን ተሰብሮ ብዙ ሀብትና ንብረቶች ሲዘረፉ ያንን በማስተራርና ከፊት ነው በመምራትም እሱን የነበረበት። ይሄ አደባባይ ላይ የተሰጡ ሀቆች ነው እየተናገርኩ ያሉት እና ብዙ ጊዜ የእገታ የወንብድና ከተማሪ ደውሎ ባለሀብትን የማሳቀቅ። ይሄን አምጡ ብሎ የማስቸገር እና እንደዚህ አይነት ሰመሪቶች ላይ ተደጋጋሚ ይታይ ነበረ እና ከዚህ ጥፋቱ እንዲታረም ለበርካታ ጊዜ ምናልባትም ለበርካታ ጊዜ ሲባል፣ በሳምንት ከአንድ እስከ ሁለት ጊዜ የዲስፕሊን ግድፈት ወይም ጥሰቶች እየተገኙበት ማስተካከያ እንዲሰጥ ሲጠየቅ ቆየ። የደካሞች ምሽግ የሚባል አለ። አሁን ወቅቱ ላይ የደካሞች ምሽግ አንዱ የጎጥ መለያ ሆኗል እና ጎጥን ደጋግሞ ሲያቀነቅን በዛ የሚሆንም ደግሞ ጀሮ ሲያጣ የቀጠናችንን ጎጃምን ቀጠና ለቆ ወደ ደቡብ ጎንደር ተሸጋገረ። ደቡብ ጎንደር ላይም ሂዶ ልክ በእንደዚህ ዓይነት በከፋፋይነት አጀንዳው ላይ ነበር የተጠመደው እና ከዚህ ከከፋፋይነት አጀንዳዎቹ ውስጥ አንዱ ምንድን ነበር ብትል አንዳንዴ የወታደራዊ መርህን ሳይጠብቅ አንድ ክፍለ ጦር በስንት ብርጌድ በስንት ሻለቃ ወይም ሬጅመንት በስንት ሻምበልና የመቶዎች ይደራጃል የሚለውን እንኳን ግንዛቤ ሳይወስድ ራሱን የአንድ ክፍለ ጦር አስዛዥ ስያሜ ሆኖም ራሱ ጉና ክፍለ ጦር የሚል ሰጦን የነበረ እና ይሄ አንዱ ከፋፋይነት ነው። በነገራችን ላይ ከስሙ እንኳን ራሱ ጉና ክፍለ ጦር እንትን ሲል ሲመሰርት ከአሁን በፊት ወንድማችን አርበኛ ውቫንታ ባተ ለመጀመሪያ ጊዜ በጎንደር ቀጠና ውስጥ ጉና ክፍለ ጦር የሚባል የመሰረተ እሱ ነው። አንድም ከዛ በተጣራሪ ለመቆም ሁለትም የስም ስያሜን አቻ በመስጠት ርክከሽ ተወዳጅነት ለማድረግ የሄደበት ርቀት ነበር። ያ ብቻ አይደለም። በብርጌድ ውስጥ ከሰጣቸው ስያሜዎች አንዱ ሰኔ አስራ አምስት ብርጌድ የሚል ነው። በነገራችን ላይ በዚህ አጋጣሚ እንዲ ከአጀንዳ ባልወጣ የሰኔ አስራ አምስት ጉዳይ አንዴ የተዘጋፊያን መሆን መቻል አለበት። ሰኔ አስራ አምስት ላይ ለአማራ ህዝብ ታግሮ ለአምራራ ህዝብ የተሰዋ ምንም አይነት የምናውቀው አመራር የለም። ይሄ ፋይል መዘጋት ስላለበት ማለት ነው። ምናልባት ምናልባት የአማራ ህዝብ በታሪኩም ከሰሩት ትልቅ ስህተት ሰኔ አስራ ሰባት አንድ ጀግና ስወጥቷል። እሱም ጀነራል አሳምነው ጽጌ ነው። በቃ ይሄ ፋይል ክሎዝድ መሆን ያለበት ጉዳይ ነው። የራሳችን የዚህ አሁን እያደረግነው ያለውን ትግል የዚህ ትውልድ የዚህ ትግል ጠንሳሽ አባታችን ብርጋዴጅን አሳምኖ ጽጌ ነው። ከዚያ ውጭ ያሉ ፋይሎች መዘጋት መቻል አለባቸው እና የአማራ ህዝብ ትግል የአማራ ህዝብ ነፃነትን እስከታገልን ድረስ እንደዚህ አይነት ከፋፋይ አጀንዳዎች ላይ ቁጭ ተብሎ ከዚህ ላይ የዝርፊያ የወንብድና የህገወጥ ተግባሩ በተቋም መር በመርህና በዲስፕሊን ሲታፈንበት ሌላ ቀጠና ላይ ሂዶ እንደዚህ አይነት ማለ ለአማራ ህዝብ አንድነትም ለቀጠናችንም አንድነትም የማይመጥኑ ከፋፋይ አጀንዳዎች ላይ ተጠምዶ ከስም ስያሜ ጀምሮ በስራም በተግባርም እንደዚህ አይነት ረካሽ አይነት ፖለቲካዎችን ሲያራምድ የቆየ ልጅ ነበረ እና ባለቀ ሰዓትም፣ ምናልባት ከቀናት በፊት ጸዳሉ ደሴ እጅ ሰጥቷል። ጸዳሉ ደሴን ተከታትሎ ዛሬ ላይ ደግሞ አማኑኤል ሞላ እጅ ሰጥቷል ማለት ነው እና ይሄ ነው የእሱ ጸባይ መገለጫም። ይሄ በነገራችን ላይ በእኔ አንድ ብቻ የሚገለጭ ሳይሆን ከተማ ላይ ያሉ ባለሀብቶች ወይም ደግሞ በዚህ ማለቴ በሰራዊቱ በኩል ያሉ አባላቶች አማኑኤል ሞላ ማን ብትለው በከፋፋይ አጀንዳው የሚታወቅ እርካሽ ተወዳጅነትን ለማግኘት ብዙ ነገሮችን የሚናገር የነበረ ግለሰብ መሆኑ እንዲታወቅ እንፈልጋለን። አመሰግናለሁ። በዚህ አጋጣሚ የብላክላይን ሚዲያ አድማጭ ተመልካቾች አማኒኤል ሞላ ፌብሩዋሪ 11 ማለትም በዚህ በነጮች አቆጣጠር ፌብሩዋሪ 11 አማራ አሰፋ ከተባለ ጋዜጠኛ ጋር ጣና ቴሌቪዥን ላይ የሰጠው አንድ ቃለ ምልልስ አለ። እዛ ጋር ምንድን ነው የሚለው፣ የእሱ የሚመራው ክፍለ ጦር የሚንቀሳቀስበት ቦታ ከላይ ጋይንት እስከ ደብረታቦር ጫፍ እንደሆነ ቃለ ምልልሱ ላይ ተናግሯል። ያንን ድምፅ ከዚህ ቀጥሎ አሰማችኋለሁ። በተለይ ከአለም ሳ ጋ አጠቃላይ እናንተ እስከምትንቀሳቀሱበት ቀጠና ያለው የዝርፊያና የእገታ ወንጀል ተጠናክሮ ቀጥሏል። እና አብረ ብታብራራልኝ አመሰግናለሁ። አማረ በድጋሚ ስለጠየከኝ እንግዲህ የእኛ ቀጠና ከላይ ጋይንት ደብረታቦር ጫፍ ይደርሳል። በዚህ ቀጠና ውስጥ እኛ በምንመራው ቀጠና ውስጥ ማለትም ከጋይንት እስከ እስከ ጋሳይ ጫፍ ያለው ቀጠና ማራፋኖ የተራረው የራስ ጉና ክፍለ ጦር ቀጠና ነው። በዚህ እሺ እንቀጥል። ማንችሎት ተቀጣዩ ጥያቄ ምንድን ነው? በተመሳሳይ እንደነ አማኑኤል ሞላ ሁሉ በአማራ ፋኖ ብሔራዊ ኃይል ስር በአማራ ፋኖ በጎጃም ነን የሚሉ ሌሎች እጅ ለመስጠት እየተዘጋጁ ያሉ ሌሎች ፋኖ ነን የሚሉ አካላት አሉ የሚል ጭምጭምታ ሰምቻለሁ። መረጃ አላችሁ? መረጃ አለና የኛ የተቋማችን አንዱ እንቅስቃሴ ምንድን ነው ፊት ለፊት የሚደረጉ ከጠላት ጋር የሚደረጉ ውጆችን ብቻ በትኩረት አንከታተልም። ተቋማችን ለማፍረስ የቀጠናችን አንድነት ለማወቅ በጠላት በኩል ምን አይነት እቅድ ምን አይነት አሰላለፍ ተይዟል የሚለውንም በየቀኑ መመርመር፣ በየቀኑ የመረጃ ስራ መተንተን አንዱ ተግባራችን ነው። ከዚህ ጋር በተያያዘ ቅድም እንደነገርኩህ አማኑኤል ሞላን መሰል አይነቶች ከአሁን በፊት ከአማራ ፋኖ ከአማራ ፋኖ ብሔራዊ ኃይል አሁን ደግሞ ማለቴ ከሆነው ከአማራፋኑ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ ውስጥ በላይ ዘለቀ ሻለቃ ላይ ተገንጥለው የሄዱ ጥቂት ግለሰቦች ነበሩ። እነዚህ ግለሰቦች ተገንጥለው ከሄዱ በኋላ ወደ ጎንደር ቀጠና ወይም ደግሞ ለባህር ዳር ብርጌድ አዋሳኝ ወደሆነ ወደ ሜጀር ጀናሉ ባንተ ኮር ለመሄድ ሞክረዋልኝ። ከዚያ ኮር ከሄዱ በኋላ ዛሬም አማኑኤል ሞላን ተቀብለው ለጠላት እጅ ሲሰጥ የሸኙት እነዚህ መሆኑ አንደኛ እንዲታወቅ። እነዚህ ግለሰብ ፍላጎታቸው ምንድን ነው? እንደ አደራዳሪ አማኑኤል ሞላን ልከዋል። እነሱ እንደ ተደራዳሪ ሆነው በጠላት በኩል ስለሚሰጣቸው ጥቅመ ጥቅም፣ የስልጣን ሹመት ወይም ደግሞ የቁስኔ ንብረት አቅርቦት ከተስማሙ በኋላ ራሳቸውን ከደቡብ ጎንደር ቀጠና አምጠው የአማራፋኑ በጎጃም የአንደኛ ክፍለ ጦር የባህር ዳር ብርጌድ አካል ነን ብለው ለመግባት እየተመካከሉ ያሉ አካላት እንዳሉ ደርሰንበታል ስለዚህ የትግሉ ደጋፊዎችም ሆነ እንድትታዘቡት የምንፈልገው ጉዳይ እነዚህ ልጆች ከእኛ አካል ወጥተው ወይም አፈንግጠው ከሄዱ ከስድስት ወር በላይ የተቆጠረው አደረጃጀቶች እንደሆኑ እንድታወቁት እንፈልጋለን ሰሞኑን የእጅ መስጠት ፖለቲካ በስፋት እየተሰራ ነው። እና ይህን ጊዜ መምረጥ ለምን አስፈለገ? እንዲ ከዚህ ጀርባስ ሊሰራ የተፈለገው ፖለቲካ ምንድን ነው ብለህ ታስባለህ? ምንም ጥያቄ የለውም። ሰሞኑን በእንደዚህ አይነት ደረጃ እጅ መስጠት ፕሮግራሞች የተካሄዱት አንደኛው ጠላት በሚባለው አሰላለፍ መደበኛ ጠላት የምንለው አለ፣ ነፍጥ አንግቦ ፊት ለፊት እየተፋለመ ያለው የኢትዮጵያ መከላከያ ሰራዊት የሚሊሻ አድማ ብተና ፖሊስ የተጣመረበት ደመኛ የምንለው ጠላት አለ። ሁለተኛው የጠላት መረጃዎች አሉ። እነዚህ መረጃዎች እንግዲህ በባንዳነትም በተከፋይነት የሚሰሩት ነው። ሶስተኛው ሰርጎ ገቦች ናቸው እና የሰርጎ ገቦች በትግሉ ውስጥ አድፍጠው ቆይተው በጊዜ ቆይታ ወይም በሂደት ውስጥ ትግሉን እንጠልፋለን ብለው ተልኮ ተሰጥቷቸው ይመጡ ነበሩ። ዳሩ ግን ይህ ትግል ይሄ የአማራ ሕዝብ ትግል ቤዙ ወይም መሰረቱ የአማራ ሕዝብ የህልውና አጣልቂኝ ስለሆነ እዛም ላይ የተመሰረተ ስለሆነ ከቀን ቀን እንጠልፈዋለን ቢሉ የሚጠለፍበት ደረጃ ላይ አልደረሰም። የባሱም ብሎ ትናንትና ላይ ሻለቀ የነበሩ የፋኖ አደረጃጀቶች ዛሬ እዝ ሆኑ። ትናንትና ላይ ብርጌድ የነበሩት የት እንደደረሱ ክፍለ ጦሮቻችን በምን ያክል ቁመና በምን ያክል የዘመነ ሁኔታ ውስጥ እንደተደራጀ ጠላት ማወቅ ጀመረ። ያን ብቻ አይደለም። ከዚህ ሁሉ ማግስት ከእዞች ምስረታ በኋላ በተለይም ግዙፍ ኃይል አላቸው የሚባሉት የአራቱ ቀጠና እዞች በአንድ ግንባር መጡ። እሱም ግንባር የአማራ ፋኖ ብሔራዊ ኃይል ሆኖ ተመሰረተ። በዚህ ምክንያት ሙሉ ለሙሉ የጠላት ሰርጎ ገቦች አንደኛው ይሄ የግርዱን ማበጠረው ወንፊት ላይ ሳንገኝ ቶሎ ከአሰላለፍ መውጣት አለብን ብሎ አሰቡ። ሁለተኛው ግን የዚህ የጠላት የምንለው ቀጠሎ ውስጥ ከፍተኛ የሚባል መደናገጥ ነው የተፈጠሩ። በጣም ከፍተኛ የሚባል በዚህ ሂደት በጣም ከፍተኛ የሚባሉ የጠላት ወይም ደግሞ የአገዛዙ ጨፍጫፊ ስርዓት ውስጥ ያሉ ጄኔራሎች፣ ኮረኔሎች ወደ አማራ ፋኖ ብሔራዊ ኃይል ለመቀላቀል በሂደት ላይ ናቸው። ይሄ መደበኛ የምትለውን ታች ያለውን ተዋጊ ማን አልጠቅስልም? ወይም ደግሞ እስከ ሻለቃ ደረጃ ያለውን አልጠቅስልም። ትልቅ እያ ሀገሪቱ መኮንኖች ያንን እድል ያንን ሂደት በማመቻቸት ላይ ያሉበት ሁኔታ ነው ያለ እና ከዚህ ጋር በተያያዘ እንግዲህ እነዚህ ሰርጎ ገቦች ራሳቸውን ማዳን አለባቸው። ለምን እነዛ ከፍተኛ ማዕረግ ያላቸው መኮንኖች ሲመጡ ከእነዚህ ላይ ምን ይከሰጣል፣ በሰርጎ ገብነት ሲሰጡ ስለነበረው መረጃ ብዙ ብዙ ነገሮች እንደሚሰጥ ያውቃሉ። በዛ ሂደት ደግሞ አህዱ ላይ በክህደት መገኘት የሚያመጣባቸውን ጣጣ ያውቁታል። ስለዚህ እየተደረገ ያለው አንዱ ሂደት ይሄ ነው። ስለዚህ ምንም የአማራ ፋኖ ብሔራዊ ሀይል ገና ከመምጣቱ በዚህ ደረጃ ማደናገጥ፣ በዚህ ደረጃ ማሸበር ከጀመረ በቀጣይ መሰረት መያዝ ይቻላል። በቀጣይ አሁን ካለበት ወቅ የሆነ በጊዜ ሂደት አሁን ልክ በማዕከላዊ የኮማንድ ነው እየተመመራ ያለው በቀጣይ የራሱ የሆነ ስራ አስፈጻሚዎች፣ ማዕከላዊ ኮሚቴ፣ ጠቅላላ ጉባኤ፣ ፖሊት ቢሮ ከዛም አልፎ ደግሞ የራሱ መሪ ወይም ደግሞ ሰብሳቢ በሚኖርበት ሰዓት ምን አይነት ቅርጽ ሊኖረው እንደሚችል አደገኛ ስጋት ተፈጥሯል። በዚያ ቀጠና ውስጥ በጠላት ካምፕ ውስጥ ማለት ነው። እና ከዚህ ጋር በተያያዘ ከዚህም ከፍ ያሉ በነገራችን ላይ ከዚህም ከፍ ያሉ መደናገጦች፣ ከዚህም ከፍ ያሉ ውዥንብሮች ይኖራሉ። እነዚህ እየከዱ ያሉ አካላት በነገራችን ላይ ስለ ከዱ የጠላት ካምፕ ወይም ደግሞ የጠላት አስተላለፍ መከታ ወይም ደግሞ ከለላ ሆኖ እንደማያተርፋቸው እንደማያድናቸው ያውቁታል። ያላቸው አንደኛው ብቸኛው አማራጭ ወይ ከሀገር ጥለው ሀገር ሸሽተው ይሰደዳሉ፣ ወይ በጠላት ለወገኖቻችሁ ለወንድሞቻችሁ አልጠቀሟችሁ፣ ነገም ለኛ የማትጠቅም ተብሎ ይረሸናሉ። ከዚያዎች ሶስተኛ አማራጭ ሊሆን የሚችለው ደግሞ ተመልሰው በእኛ እጅ ይወርቃሉ። ይሄ ቃለ ምድር ቃለ ሰማ የሚፈጸመው ተግባር ነው እና ያለው አሰላለፍ ይሄ ነው እና የአማራ ፋኖ ብሔራዊ ኃይል ከአምስት ራሮቹ እንደዚህ አይነት አስገዳጅ ነገሮችን ይዞባቸው መጥተዋል። እኛ ማድረግ ያለብንና ቀስ በቀስ የድርጅቱ ሂደት እየጠነከረ የሚሄድበትን ወጥ የሆነ ተቋማዊ አሰራር የሚዘረጋበትን እና አማራነት አሸንፎ ሕግ የሚሆንበት ድረስ እስክንደርስ መታገል የአቁርጠኝነት ከኛ ማስቀጠል አለብን። አነሳው አይቀር አንድ የማውቀው ታሪክ አለኝና እንዲሁ አድማጭ ተመልካቹ ቢያውቀው መልካም ነው ብዬ ስላመንኩ ጥያቄውን ላንሳ። ጸዳሉ ደሴ ከዓመት በፊት ቆስሎ በአማራ ብሔራዊ በአማራ ፋኖ ብሔራዊ ኃይል አማራ ፋኖ በጎጃም ባህር ዳር ብርጌድ ስር በእናንተ ብርጌድ ስር ያን ያንተ የብርጌዱ መሪ ነበርክ፣ የህክምና ድጋፍ ይደረግለት ነበረ። እንዲያውም ብልጽግና እጅ ወድቆ ህይወቱ አደጋ ላይ የወደቀበት ጊዜ እንደነበረ አስታውሳለሁ። ያንን አስጨናቂ ጊዜ ከብልጽግና መንጋጋ ፈልቅቃችሁ ያስጣላችሁት እናንተ በአማራ ፋኖ በጎጃም ባህር ዳር ብርጌድ ስር ያላችሁ ልጆች ናችሁ። ይህን ታሪክ በደንብ በቅርብ ርቀት አውቃለሁ። ልጁም ወደ እናንተ ከመጣ ማለትም ለማገገም ወደ ሶስት ወር አካባቢ አማራ ፋኖ በጎጃም ስር ባህር ዳር ብርጌድ አካባቢ ቆይቷልና አንዴ እንዲሁም በስልክ አገናኝተኝ አይዞ በርታ የሚል መልእክት ልኬ የለት ነበር። እስኪ ያንን ጊዜ አስታውሰኝ። ማንቼ ምንድን ነበር የተፈጠረው? ምንስ ነው ያደረጋችሁለት? የተደረገው ከዛን ጊዜ በፊት እኔ እና ፀዳሉ አንታወቅም የነበረ እና ፀዳሉ ከፍተኛ የሆነ ነ የተመጣ በጀሮ ገብቶ በዚህ በትከሻው በኩል ነው ወጣና ከዚህ አምስት ጋር በተያያዘ ድንገት ከአስቀሪን መለስ የሆነ ወይም ደግሞ ሊጨረስ ያለ ሰው ሆኖ ቁስለኛ ሆኖ መጣ። እንዴት ነበር ትውቃችሁ? ግን ልክ እሱን ትውቃችን ልነግር ነው መጣ። በዚህ መካከል ይዞት የሚመጣው ሰው በዚህ ሰዓት ሀፍታዊ ይባላል። ከወባንተ ተወሯሪ ክፍለ ጦር ውስጥ ነው በስሳት የሚታገለው እና ወባንታ ባተኔ ይላከኝ አለ ምንድን ነው ስንለው በጣም ወዶ በጣም ማከብረው ጓዴ ወንድሜ እንደዚህ አይነት የመቁሰል አደጋ ደርሶበታል። የትኛውንም አይነት ድጋፍና ክትትል አድርግለታል እና እኛም አስፈላጊውን ድጋፍና ክትትል አደረግን። አሁን ላይ ለጸዳዱ የተደረገ አይደለም። በቃ ለአማራ ህዝብ የተደረገ ለአማራ ህዝብ ነፃነት የሚከፈል ዋጋ ስለሆነ የእኛ ግዴታ ነው ብለን ያደረግነው እና ስለዚያ ታሪክ መኩራራት አልፈልግም። ግን በሰዓቱ ላይ እሱ ጥበቃ ማለቴ ሕክምና በነበረበት ሰዓት በጠላት ይል ቁጥጥር ማለት ለመውደቅ ችሏልኝ እሱን ለማስፈታት ወይም ደግሞ ለማስለቀቅ ብለን ወይም ደግሞ በጠላት ውስጥ ተይዞ እንዳይሄድ ብለን ኢሞራል የሆኑ ተግባራት ፈጽመናል። እውነት ለመናገር ከዛ በኋላ ታክሞ እንዲወጣ ተደረገ። በዛ ውስጥ የተደረገለትን እንክብካቤ ዶክተሮች የጣሩለትን ጥረት ማን ያን ነገር ማውራት አልፈልግም። በይሳዝ ሁሉም ለአማራ ዝብ ትግል የተደረገ ስለሆነ ከዛ ወጣ የገበሬው ቤት ቁጭ አለ ለሶስት ወር ሙሉ ለአማራ ፋኖ ባህርዳር አንደኛ ክፍለ ጦር ባህርዳር ጌ አንዱ ሻለቃ ሁሌን ጸዳሉ ዙሪያ ጥበቃ ትጠብቅ ነበር፣ ለከተማ ቅርብ ርቀት ስለሆነ። ያ ብቻ አይደለም፣ እንግዲህ የገበሬን ወተት እየጠጣ ሁሉን አስፈላጊው በግ እየታረደ ማገገም ባለበት ልክ እንዲያገግም ተደረገ። እና ያ ሁሉ የተደረገን አማራ ህዝብ ትግል ሲባል ስለሆነ ስለሱ ማውራት አልፈልግም። ምን አንድ የሚከነክን ጉዳይ አለ። ባንተ አባተ ተክዷል። ያንን የተከፈለለትን ዋጋ በጣም እንደሚገርም ሁኔታ እሱ የመጨረሻ የማገገም ሁኔታውን ጨርሶ በተነሳበት ቅጽበት ነው ባንተ አባተ የተሰዋና ባንተ አባተ ተክዷል። ያ ብቻ አይደለም። ገበሬው ህዝባችን ተክዷልኝ። መሳሪያ አዋጦ የሚገዛ እህል ሰፍሮ ሎጂስቲካችንን የሚቋጥር ወለምታ ሲገጥመን የሚያሸን ስንሞት አንስቶ የሚቀብረን ስንታመም የሚያክምን የህዝባችን ተክዷልኝ። ማለቴ ልክ ሲገባ አንድ የቡድን መሳሪያ ያለውን የዋጋ ደረጅ ታውቃለህ? የቡድን መሳሪያዎች ተይዞ ነው የገቡት። የነፍስ ወከፍ መሳሪያ ተይዞች ነው የገቡት። ያዝኪ አይደለም ህዝባችን የተካደ- ከምንም እና ከማንም በላይ የአማራን ህዝብ ስነልቦና ነው የካዱ። ምክንያት ዘጠኝ ሞት መጣ ቢሉት አንድ ሞት ግባ በለው የሚል የአማራ ገበሬ ማለቴ እንደ ህዝብ ተንቀህ እንደ ማህበረሰብ ተንቀህ ተዋርደህ ልትበተን ከምረገጥ ልትጠፋ እየተሰራብህ እንደ ግለሰብ ልትከበር አይችልም። ስለዚህ ማለቴ ምንና እንዴት ፍላጎታቸው በነገራችን ላይ ከዚህ ትግል ውስጥ አንዱ መማር ያለብን ከዚህም የከፋው ስብስብ ነገሮች ከፊታችን ላይ ሊኖሩ ይችላሉ። ዳሩ ግን ዛሬ ከትናንት የተሻለ ሜካናይዝድ ከትናንት የተሻለ እግረኛ ከትላንት የተሻሉ የውድም መሳሪያዎች አሉ እና ማለቴ ተስፋችንም እምነታችንም ጥንካሪያኖችንም ያለው ቀጠናችን ላይ ባለው አደረጃጀት ነው። ቀጠናችን ላይ ባለው ትግሉም በተሸከሙ ሰራዊት ነው። እውነታው ግን የነበረው ጸዳሉ ጋር የነበረን ትውቅ ይሄ ነው ለማለት ነው። ከዚያም በኋላ ጸዳሉ እንደምታውቀው በአማራ ፋኖ ዛኝ ድርጅት ውስጥ የጎንደር ጠቅላይ ግዛት አባል ስለሆነ ለበርካታ ጊዜ የስልክም የአካልም ግንኙነት ኑሮ እናያቅም የሚታወቅ የጋዳቅ ስለሆነ ዳሩ ግን ትግሉን በዚህ ደረጃ አሳልፎ የሸጡበት ሂደት ነገ በትውልዱ የፍርድ አደባባይ ላይ ቀርበው እንዲሁም ለዛ የሚደርስ እድል ይኖራቸዋል፣ አልጠብቅም። ግን በዚህ የፍርድ አደባባይ ቀርበው ቢሞቱም፣ በአጽማቸው ላይ ያንን ፍርድ ያገኛሉ የሚል እምነት ነው ያለኝ። ይሄው ነው እንግዲህ ከእሱ ጋር የነበረ በአማራ ፋኖ ብሔራዊ ሀይል የአማራ ፋኖ በጎጃም ወታደራዊ አማካሪ ኢንጂነር ፋኖ ማንችሎት እሱ ባለው ለነበረን ቆይታ በብላክ በብላክ ላይን ሚዲያ አድማጭ ተመልካቾች ስም እጅግ በጣም አድርጌ አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ።